እንዴት አረፈዳችሁ? አልሞተችም፣ አልሞተችም። አረሞታለች። ስለምን ደሞ በደንብ ታውቂያለሽ። የትን ያስቀመጣው አባዬ? አታስቢ። ከሰዓታት በኋላ አንቺም ያች የተረፈችው እናትሽም ይችን አለም ትሰናበቷታላችሁ። ስገባ አልሰማኝም። ቆይ እንዲታወቅ፣ ሌሊት ነች። እንደፈለገች በር ከፍታ እገባ። አንድ ቀን ማኪ፣ በዚህ ጋ ኮ እያለፍኩ ነበረ። ማለቴ ውሃ ልጠጣ ልጠይቅ ነበር። እዚህ ክፍሉ ዋ። አዎ፣ ማለቴ ከጠማቅ፣ ድንገት ከራበብዬ ተራበ አዎ። ሰጪኝ። አዎ። እማዬ እማዬ፣ ቆይ እማዬ ደህና ናት? አዎ ደህና ናት። የእውነት ለእኔ እንደዚህ ተጨንቀሽ ነው? እንዴት አትጨነቅም? አልማስ እናቷ እኮ ነሽ። የድሮ ማንነቴ ትዝ አለኝ። ከልጅነትሽ ሩሩ ነበርሽ። አይደለም ለሰው ለእንስሳ የሚያስብ ልብ አለሽ ነበር አባዬ ሁሉም ነገር ወደኋላ ሊመለስ አይችልም። ምንም ነገር አይመለስም አንድ ያስብበትና በሰላም አባዬ ዝም በል አሁን መጨቅጨቁን ተውና ማታም እንደተፈጠረ ነገር እዚህ አካባቢ ስደርስ ሸንግዛውና ተላላኪውን አግኝቻቸው ነበር እሺ ከዛስ ምንም ነገር እንዳልናገር አስጠነቀቁኝ ያሁን በአንቺ አስፈራሩኝ እንዴ አሁን ጭራሽ ግራ ተገባው ቆይማ ይህ ምን ሆና ነው እኔ እዚህ ስደርስ ወድቃን ያገኘኋት ማለት እራሷን ስታ ነበር። አይ አልነበረም፣ ብቻ ግን ደንግጣ ነበር። እማዬ እንደምንም ብለሽ ንገሪኝ። ቆይ ማታ ምንድን ነው የተፈጠረው? ማታ አለቃ ሰው ይለኝ ወይዘሮ አልማዝ እንድለቆት ከፈለጉ አፉትን ይዝጉ የምር አተረፍሽ? አዎ፣ ለጊዜው ተርፈናል። ከዚህ በኋላ ግን አላውቅም። አሁን እንደሁሌው በኔ በልጃችሁ ተርፋችኋል። ከዚህ በኋላ ምንድን ነው የምናደርገው አላውቅም፣ ግን የሆነ መፍትሄ እንፈልጋለን። ምን አይነት መፍትሄ እናድርግ? ከዛ በፊት ግን ከማሂ ጋር ማታ ምንድን ነው ያወራችሁት? ምንም አላወራንም። አረ አላወራችሁ? እሺ አሁን ለማንኛውም ከዚህ የበለጠ ጉዳይ አለኝ። ስመለስ እናወራለን። ፈርሜ በስተጨው ታች ባቂ ታች እንግዲህም ታች እሺ። አሁን እርቅ ምንድን ነው የምትይኝ? በእናትሽ ቢኒ፣ ያልኩትን በደንብ ሰምተኛል። ከዚህ በላይ መታገስ አልችልም። እሺ ቆይ እኔ ምን ላድርግ? አላውቅም። የሆነ ነገር ማድረግ አለብህ። በሰላም ከምንኖርበት አስወጥተን ለዚህ ያበቃህ እናንተና ስለዚህ ልታስ ይገባል። ፈልጊ እኮ አይደል ለምንቃ፣ ግን አሁን አጠይቀኝ ቢኒያ፣ እኔ እኳን ተናግዛሃለሁ ብዬ ተሰቃዩ አውቃለሁ አውቃለሁ። አረፍቅ ካወክ መፍትሄ ፈልግ። ስለዚህ ለዛሬ የሚሆን ገንዘብ ኬትን ፈልግ አምጣ። ያለውበት ሁኔታ ያልሽ፣ ምን ያህል ገንዘብ ላገኝ አልችልም ከጻፍኩኝ ቆዩ አይደል ምን ላድርግ? ይህ ነው የማይባሉ ስብስብ ቀናቶችን እያሳለፍኩኝ ነው። ግን ከዚህ ሁሉ ነገር ውስጥ አንድ ነገር እርግጠኛ የሆንኩት ቢንን ማፍቀሬም ብቻ ነው። ኧረ! በስደነገጥሽ እኔ ታዲያ ምን ልበል? ያስደነገጠ ነገር አለ? አንሹ አንሹ አንሹ ል ደውለሽ ማመስገኑ ቀርቶ ምን እንኳን አትይኝም። በአንቺ ምክንያት ምን አይነት ጉድ ውስጥ እንደገባሁ አታውቂም። የደወሉላቸው ደንበኛ። ሄሎ፣ ልደውልስ ነው የደወልክልኝ አይደል?

እኔ ራሴ የቢኒና የማኪ መታረቅ ግርሳት ሆኖብኛል። ይሄ ነ ይለኛል እ ደግሞ መፈለጌን አላቆምኩም። መቼም ቢሆን ደግሞ አላቆምም ነው። የወንድሜን ገዳዮች የእናቴን ታሪክ አገኘዋለሁ፣ ግን አሁን አይደለም። አሁን ከቢኒያም ጎን መሆን አለብኝ። ስለ ቢንያም ምን አወቅሽ? ሁሌ ራሴን የምጠይቀው ጥያቄ ነው። ግን መልሴ ሁሌም አንድ ነው። ምንም አላውቅም። ግን በቃ ከጎኑ መሆን አለብኝ። አዎ ሁሌም ከጎኑ ነኝ።

ኪ በዚህ ጋር እኮ እያለፍኩ ነበረ፣ ማለት ውሃ ልጠጣ ልጠይቅ ነበር ማለት ከጠማ ድንገት ለዚህ ቀን የሚሆን አንዱ እሸት እንኳን አታውቂም። ቆይ እንዴት ነው የሄደው? ደግሞ ምን ነበር ሲደበድብ የነበረው? ቆይ ምን እያደረግህ ነበር? ከፍራሹ ጋር እየተደባደብክ ነበር? በጣም ጥሩ። ምን ሳደርግ እንደነበረ አይደል? መግባት እችላለሁ? ግባ። አሳልፊኛ

እንዴት አረፈዳችሁ። ቢኒ ቢኒ፣ ምን ሆነ? ምንም አልሆንም፣ ግን ተናዷል። ኧረ እባክሽ ደስ ይላል። ምን ሆነ ደስ የሚለው ልጅት? ምን ላድርግ? ማታ ጠዋት፣ ሰው ጠስ ሳሳቁ ነበር። አሁን ደግሞ ያላችሁበትን ተመልከች። ቀልድ እኮ ነው የሚመስለው። ግራኔ ግራ እኔ ገባኝ። በይ ንገረኝ፣ ያው ምንድን ነው የተፈጠረው ስልክ ተደወለለት፣ ከዛ እንደዚህ ሆነ። ረብቃን ነው ያውራው። ማንን ማለቴ። ሲያወር ሰምተሻል? ሞክሬ ነበር ግን አልሆነልኝም። ኬት ነው ማመጣው ምናምን ሲል ግን ሰምቸዋለሁ። የገንዘብ ጉዳይ ነው መሰለኝ። በቃ አታስቢ፣ ሁሉም ነገር ለመፍታት እሞክራለሁ። ቆይ አንቺ ማስተካከል ትችያለሽ? ማለቴ ለምን መጣሽ? ልዕልት ነኝ አውቄአለሁ? ስገባ አልሰማኝም። ቆይ እንዲታወቅ ልዕልት ነች እንደፈለገች በር ከፍታ ምገባ። አሁን ለምን መጣሽ? አረሳሁት። በጥፊ ስለመታዎች ጉዳይ ነው። አው ይቅርታ እንኳን አልጠየከኝም? በመናገርሽ ጥሩ አላደረግሽም። ግን ቢሆነ መኮለ አሁን ግን በአንድ ነገር በልጠ አለሁ። በምን? ቆይ ምን ያህል ገንዘብ ነው የምትፈልገው? እንዴት አወቅሽ? ቆይ ተደብቄ ስታደምጭ ነበር? አይ የሰማሁት ገንዘብ እንደሚያስፈልግ ብቻ ነው። ተሳፍራ ያለች ልዕልት፣ ዋናው ነገር እሱ አይደለም። ከዚህ ችግር መውጣት ነው። ችግሩ ምንም ይሁን ምንም ማለት ነው። ቆይ ለምንድን ነው የምትረጂው? ስለምወድ። እንደዚህ እንድል ነው የምትፈልገው? ቢንያም፣ እኔ ምረዳ ስትጨነቅ ስላየሆነ እኔ መርዳ ስለምችል ነው። እርግጠኛ ነሽ? እመነኝ ደግሞ ትመልስልኛለህ። እኔ እንደዚህ የምልህ ማኪስ ትጨነቅ ስላየኋት ነው። ደግሞ እንኳን ማራጭ የለህም። እመልስልሻለሁ። ጥሩ። ከሰዓት በኋላ ውጭ እንገናኝ። ማኪ እንዳታውቅ አታስብ። ሰልሽ ነው የኑላ ሰት የቆየሽው? አይ የሞከርኩ ነበር ግን አልተሳካም። በቃቸው ወዴት ነሽ? አንተ ደንባራ፣ ስትደናበር የሆነ ነገር ሳታጠፋቀ ምንም አልሆነም አለቃ፣ አልተሰበረም። ማን ስለ አንተ ስልክ አውራ ታዲያ ምኑን ያጠፋት አለቃ ሴትየዋ አልሞተችም አልሞተችም ኧረ ሞታለች ከሞተች የት አሉ ቤተሰቦቿ ማንም እኮ አልመጣ ትንሽ እንያቸው እየመጡ ይሆናል ትንሽ ሳለ ልጠብቅ እስከዛ ከሌለ ሄደን ማረጋገጥ አለብን እሽ እሽ እንሄዳለን አለቃ አይ አንተ የትም አትሄድ ራሴ ሄጄ ሁሉንም ነገር አረጋግጬ እመጣለሁ አለበለዚያ ራስህ መቃብርህን ትቆፍራለህ ልጅ ሮቤ እሺ፣ ገብቶኛል አለቀ ። እንደውም አንተ ዛሬ የቢንያምን ጉዳይ ሄደ ተከታተል። ዛሬ ነው ስልክ ስለዚህ ምንድነው የምትናደደው እናትሽን አተረፍኩ ብለህ ጨቅጭቀህ ልትገለኝ ነው እንዴ አታስቢ ከሰዓታት በኋላ አንቺም ያቺ የተረፈችው እናትሽም እቺን አለም ትሰናበቷታላችሁ እኔና እናቴ ወይ ደግሞ እኔ ልዕልት አሁኑኑ መተሽ ድራማ መስራት አለብሽ አለበለዚያ እኔን ይገለኛል በገልጥሩ ከገደለ ግን ምንም ማድረግ አልችልም አሁን የብኒ ጀግና ነው የምፈልገው አሁንም ዘጋሹ እኔን እንጅሉ አንቺን ለማትረፍ መሞከሬ ተነሳሽ አልማዜ አሁን እንዴት ነሽ ደህና ነኝ አትጨነቅ ኪዳኔ ደህና ነኝ ካልሽ እሺ ይህን እስክትኝ እየጠበቅኩ ነበር አሁን ልውጣ ወዴት ነህ? ያው ትንሽ ስራ ጀምሬያለሁ ብዬሽ የለ ወደዛው ነው። እሺ። አባይስ አሁን ወጣ አልተገናኛችሁ? እጅ ሲያስጠላ ምን እየተድላለኝ። ቆይ ለምንድን ነው የፈለግሽው? ብነግርሽ ታውቂያለሽ ስለነገሩ በደምብ በደንብ ታውቂያለሽ። ቢኒያም የት ልትሄድ ነው? መጣሁ፣ አብረን ኔትን ይልከተለ አንቺ እዚሁ፣ ቶሎ እንመለሳለን። እሺ በቃ እንደውም፣ በቃ መጻፍ አንባለሁ ማለት በቃ፣ ወይ እጽፍ አለውኝ ምናምን። እንደውም ሁለቱንም አላደርግም፣ በቃ ምግብ ሰርቼ ይበላለሁ። በያማ ተናገሪ። ምንድን ነው የምትኝ? ልልት ስለምን እንደማወረ በደንብ ታውቂያለሽ። የትን ያስቀመጠው አባዬ ምን እንደምትፈልገ አላውቅም፣ ግን እየተሳሳተ ቦታ ነው እየፈለግሽ ያለሽው። ማን ጋ ነው የምትደውይው? ዝም ብለሽ ስሚ። ምሻን ለምረው ስልክ ማታ ነሽ እኮ ሮቢ፣ እኔ የማይመች ቦታ ስለሆንኩ። ቆይ፣ ምንድን ነበር ያልክኝ ቅድም? ልት በደንብ አዳምጭ። በአሁኑ እንደ ማታው እናትሽ ልተርፋችልም፣ አንቺም ብትኝ ያለውን ሰምተሻል፣ አይደለም ግን? እኔ ካኪ ወረቀት የት እንዳለ አላውቅም። ካኪ ወረቀት ነው ያልሽው? ቤተ ተናገሪ፣ የት ነው ያደረግሽ? ግን ታድኝኛለሽ ልጅ። አዎ አንቺን ደግሞ ውስጥ ለሽዋን ግዛው አሰምናው። አሁን የት እንዳለ ብቻ ነገሪ። እዛ የተቀመጥሽበት ስር ነው። ለሞዶ ልጅ ጀግናን ነው። ስለረዳሽኝ አመሰግናለሁ። እማዬ አታስቢ፣ የአንቺም ጀግና ሆናለሁ። ቻው፣ በቃ እደውልልሻለሁ። ማትመጣ መስሎኝ በጣም ፈርቼ ነው። ለምን ፈራሽ? ያው እንደምታወቀው ደረቅ ነገር ነ ስደርቅ የምትጎዳ መስሎኝ በአሁኑ ለእኔ ስላልሆነ አልደርግም። እና ለማን ነው? በቃ ሽቶቱ ለማንኛውም የተባበል እንጂ ለመጥቻል። ቆይ ምንድነው የሚቀባበሉት? ይበቃል አይደል በጣም ከበቂ ይደል አይል ግን ማመሰግነ ስመለሰች ነው ቢኒ ቦይ አብሬክሊ ሙሉ ለሙሉ ያመንኩሽ መሰለሽ እንዴ አውቃለሁ ካታምነኝ ግን አብሬክ ልምጣ እኮ ያልኩህ ለጠንቃቄ በዛሬ ደግሞ አንተ የፈለክበት ቦታ ስትደርስ እኔ እቆማለሁ ከዛ አንተ ስትመለስ እጠብቃለሁ እሺ ግን አንድ ነገር አደርጋለሁ። ሲና ችግር የለውም እኔ። ቆይ ምንድን ነው ግራም ያጋባኝ ሁኔት ነው የሚሄዱት። የተረገመች ምንም መፍትሄ ሳታመጣ አለቃ ደወለ። ሄሎ አለቃ። እስካሁን ምንም አዲስ ነገር የለም። ያልከኝ ቢኔ የሚመጣበት ቦታ ነው ያለሁት። እስካሁን ቢኒያም አልመጣም። ከነ ኪዳኔ ቤት ግን ምንም የለም አለቃ። ወይኔ ሄጄ ላጣራ። እንዴ የሴትየዋ መሞት ማረጋገጥ የምንችለው እቤት ድረስ ከመጡ ብቻ እና ይህ ሁሉ ጊዜ በስርዓት ተጫዋች በአንድ ሴት ምክንያት ከጨዋታ ውጭ ልሆን ነው ሌሎች ደጋግሞ የጠራ ነው። ዳዊት እኮ ነው ከክፍለ ሀገር ወጥቷል። እና በቃ ስራ እየደወለ ስለ ሀገር ነገር። እሺ በቃ ገባኝ። አንቺ እዚህ ጋር ቁሚ፣ በቃ እኔ እመለሳለሁ ቶሎ። እሺ፣ በቃ እስክትመለስ እዚህ እጠብቃለሁ። እሺ ሂድ። እኔ እንደሆነ መግቢያውን አውቀዋለሁ። ይሄ ልጅ ምንድነው? ምግራማ ያጋባኝ። አሁን ደግሞ እሺ፣ ለምንድነው ጥሏት ሄደው? አቺ ለልታረች እንዴ አንቺልት እንዴ? እዚህ ምን ሰራለ? አንቺን ልጠይቅሽ እንጂ ሁለታ በዚህ በኩል ነው የምትመልሺው? ልክ ነህ፣ ግን አሁን ጥሩ ቦታ አይደለም ያለነው። ሌላ ጊዜ ሌላ ቦታ እናወራለን። በቃ እዚህ ማውራት አልፈልግም። ለምን? ዳውን ቶሎ በይ፣ ልቀቀኝ